ሰላም ጤና ይስጥልን። የአሻም ተከታታዮች እንደምን አላችሁ? ለዛሬ ዕለተ ረቡዕ ሰኔ 4 ቀን 2017 ዓ ም ያዝንላችሁ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። እኔ የዕለቱ ተረኛ ሳላፊ ሰላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይት አደርጋለሁ። በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን። የተከለከሉ ነገሮችን ይዘው ወደ ፈተና ማዕከላት የመጡ ተፈታኞች ከፈተና እንዲሰናበቱ መደረጉ ተመላከተ። ለኢኮኖሚ ዲፕሎማሲ ልዩ ትኩረት ተሰጥቶ እየተሰራ ነው ተባለ። ማስተር ካርድ ለዲጂታል ትራንስፎርሜሽን ውጤታማ ድጋፍ እያደረገ እንደሚገኝ ተገለጸ። የተከለከሉ ነገሮችን ይዘው ወደ ፈተና ማዕከላት የመጡ ተፈታኞች ከፈተና እንዲሰናበቱ መደረጉ ተመላከተ። የከፍተኛ ትምህርት ዘርፍ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ኤባ ሚጅና እንደገለጹት ከሰኔ 2 2017 ጀምሮ በሁሉም ዩኒቨርሲቲዎች እየተሰጠ ላለው የመውጫ ፈተና የሚያገለግል የፈተና ፕሮቶኮል ተዘጋጅቶ ተፈታኞችና ፈታኞች እንዲያውቁት ተደርጓል። በፈተና ፕሮቶኮል ሰነዱ በመውጫ ፈተና የተከለከሉ ነገሮችን በሰነድ በማዘጋጀት እያንዳንዱ ተፈታኝ ምን ዲሲፕሊን መጠበቅ እንዳለበት በምን አግባብ መስራት እንዳለበትና ጥፋት ከተገኘበት በምን አግባብ እንደሚጠየቅ በዝርዝር የተመላከተበት መሆኑን ዶክተር ኤባ ተናግረዋል። የፈተናውን ጥራትና ደህንነት ማስጠበቅ አስፈላጊ በመሆኑም በየተቋማቱም ከፍተኛ ጥንቃቄዎች መደረጋቸውን ፈተናውንም ከሌሎች ከፍተኛ ትምህርት ተቋማት ተመድበው የመጡ ፈታኞች ተማሪዎችን እንዲፈትኑ መደረጉም የአካዳሚክ መሪ ስራ አስፈጻሚ ጠቁመዋል። የፈተና ክፍሎችን ደህንነት ለማረጋገጥም ተፈታኞች ወደ መፈተኛ ማዕከላት ከመግባታቸው አስቀድሞ የፈተና ክፍሎች ደህንነት ተጣርቶና ተረጋግጦ እየተፈጸመ እንደሚገኝና በዩኒቨርሲቲ ፕሬዚዳንቶች የሚመራ ግብረ ኃይል ተቋቁሞ በቅርብ ክትትል እንደሚደረግ አክለዋል። በሌላ በኩል ከግንቦት 25 እስከ ግንቦት 30 2017 በተሰጠው ሪሚዲያል ፈተና የተከለከሉ ነገሮችን ይዘው የመጡ የተወሰኑ ተፈታኞች የፈተናውን ደህንነት ለማስጠበቅ ሲባል ከፈተና እንዲሰናበቱ መደረጉ ዶክተር ኤባ ገልጸዋል። በሪሚዲያል 76790 ተማሪዎች ለፈተና መቀመጣቸውና ከሰኔ 2 ቀን 2017 ጀምሮ እየተሰጠ ባለው የዩኒቨርሲቲ መውጫ ፈተና ደግሞ 19787 ተማሪዎች ፈተና በመውሰድ ላይ እንደሚገኙ ኃላፊው መናገራቸው አሻም ከትምህርት ሚኒስቴር ያገኘችው መረጃ ያመለክታል። ለኢኮኖሚ ዲፕሎማሲ ልዩ ትኩረት ተሰጥቶ እየተሰራ ነው ተባለ። ውጤታማ የኢኮኖሚ ዲፕሎማሲ ስራ ለመከወን አዳዲስ መንገዶችን ማመላከት ላይ ያተኮረ ኮንፈረንስ በአዲስ አበባ ተካሂዷል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ በራ በኮንፈረንሱ መክፈቻ ላይ ባደረጉት ንግግር በአሁኑ ወቅት በኢትዮጵያ የውጭ ጉዳይ ፖሊሲ የኢኮኖሚ ዲፕሎማሲ ዋነኛ የትኩረት አቅጣጫ ሆኖ እየተሰራበት መሆኑን ገልጸዋል። አምባሳደር ሀድራ ዲፕሎማቶች በሀገር ውስጥ የተተገበረውን ሁሉን አቀፍ የኢኮኖሚ ማሻሻያና የተመዘገቡ ስኬቶችን በማስተዋወቅ የውጭ ኩባንያዎችን ወደ ሀገር ውስጥ መሳብ እንደሚገባቸውም ተናግረዋል። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ባስተላለፉት መልእክት እየተከናወኑ ያሉት ሁለንተናዊ ማሻሻያዎች ኢትዮጵያን ተመራጭ የኢንቨስትመንት መዳረሻ እያደረጓት መሆኑን ገልጸዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፈር በድሩ በበኩላቸው የዲፕሎማሲ ስራዎችን ከተለምዷዊ አካሄድ ወጥቶ ወቅቱን የዋጀ መሆን እንዳለበት ገልጸዋል። ዋና ዳይሬክተሩ የኢኮኖሚ ዲፕሎማሲ ላይ በስፋት በመስራት የኢንቨስትመንት ፍሰትን ማሳደግና ንግድን ማጎልበት ተገቢ መሆኑን አንስተዋል። ኮንፈረንሱ የውጭ ጉዳይ ኢንስቲትዩት ከውጭ ጉዳይ ሚኒስቴር ጋር በመተባበር የተዘጋጀ መሆኑን አሻም ማወቅ ችላለች። ማስተር ካርድ ለዲጂታል ትራንስፎርሜሽን ውጤታማ ድጋፍ እያደረገ እንደሚገኝ ተገለጸ። የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ ከማስተርካርድ ፋውንዴሽን የኢትዮጵያ ዳይሬክተር መፍትሄ ታደሰ ጋር በተወያዩበት ወቅት ነው የተናገሩት። ውይይቱ ማስተርካርድ ፋውንዴሽን የኢትዮጵያ የዲጂታል ትራንስፎርሜሽን ሂደት ለማገዝ እያከናወናቸው በሚገኙ ጉዳዩ ዙሪያ እያተኮረ እንደነበር ለማወቅ ተችሏል። በውይይቱ ላይ የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ የመንግስትን የቢሮ አሰራርን ዲጂታላይዝድ ከማድረግ በኢኮሜርስ አተገባበር፣ በስታርታፕ ስነ ምህዳር ግንባታ ሂደት እንዲሁም በዘርፉ የተሰማሩ የባለድርሻ አካላት ተሳትፎን ከማሳደግ እና ቅንጅትን ከመፍጠር አንጻር በተፈጠሩ መድረኮች በተደረጉ ድጋፎች ውጤታማ ስራ መሰራቱን አብራርተዋል። በውይይቱ ላይ የማስተር ካርድ ፋውንዴሽን የኢትዮጵያ ዳይሬክተር መፍትሄ የታደሰ ድርጅቱ በኢትዮጵያ እያከናወናቸው የሚገኙ ስራዎችን ውጤታማነት በመለካት የቀጣይ እቅዶችን ለማስተካከል እያየ እንደሚገኝ ገልጸዋል። ማስተር ካርድ ፋውንዴሽን የዲጂታል ኢትዮጵያ ሀያ ሀያ አምስት ስትራቴጂን ቀረጻ ላይ በመሳተፍና ፋይናንስ በማድረግ በቬንቸር ሜዳ ስታርታፕ ፕሮግራም በኮቪድ-19 የጤና መረጃ የጥሪ ማዕከልና በመንግሥት ዲጂታል ቢሮ ፕሮጀክቶች ዙሪያ የፋይናንስና የሰው ኃይል ድጋፍ እንዳደረገ ተገልጿል። መረጃው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። የሙስና ወንጀል ምርመራን አስመልክቶ የቀድሞ ግንባታ ስልጠና መሰጠቱን የኢፌዴሪ ፍትህ ሚኒስቴር አስታወቀ። የፍትህ ሚኒስቴር የንቃት ህግ ትምህርትና ስልጠና ዳይሬክቶሬት አስተባባሪነት የፌዴራልና አዲስ አበባ የሙስና ወንጀል መርማሪ ፖሊሶችን ክህሎት ማሳደግ የሚያስችል የአቅም ግንባታ ስልጠና ተሰጥቷል። የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ዳይሬክተር እንዳልካቸው ወርቁ እንደገለጹት ስልጠናውን መስጠት ያስፈለገው በልዩ ሁኔታ የሙስና ወንጀል ምርመራ ላይ የመርማሪዎችን ክህሎት ለማሳደግ እንደሆነና አላማውም መርማሪ ፖሊሶች በምርመራ ወቅት ምን ላይ ማተኮር እንደሚገባቸው በቂ ግንዛቤ ለማስጨበጥ ነው ማለታቸውን አሻም ከፍትህ ሚኒስቴር ያገኘችው መረጃ ይጠቁማል። ፍትህ ሚኒስቴር የሙስና ወንጀሎችን ለመከላከል ከመርማሪ ፖሊሶች ጋር በቅንጅት እንደሚሰራ የገለጹት ዳይሬክተሩ ከዚህ ቀደም ተመሳሳይ ስልጠናዎች ከፌዴራል አዲስ አበባና ክልሎች ለተውጣጡ መርማሪ ፖሊሶች መሰጠቱን አውስተዋል። በፍትህ ሚኒስቴር የሙስና ወንጀል ጉዳዮች ዳይሬክቶሬት ጄኔራል ዳይሬክተር ጄኔራል ዘላለም ፈቃዱ በበኩላቸው በአሁኑ ወቅት ሙስና የሀገርን ኢኮኖሚ እያዛባ መሆኑን ገልጸው የወንጀል አፈጻጸሙን ከጊዜ ወደ ጊዜ እየረቀቀና ወንጀለኞችም ስልታቸውን እየቀያየሩ መምጣታቸው ተከትሎ ወንጀሉን በተገቢው ሁኔታ ለመከላከል የሕግ አካላትን እውቀትና ክህሎት ማሳደግ አስፈላጊ ነው ማለታቸው አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ያመለክታል። በጋምቤላ ከተማ አንድ የስድስት ዓመት ህፃንን አስገድዶ የደፈረ ግለሰብ በ13 ዓመት ጽኑ እስራት መቀጣቱ ተገለጸ። ተከሳሽ ንጉሴ የገቢሳ ዋር የተባሉ ግለሰብ በተከፈተባቸው የአስገድዶ መደፈር ወንጀል ጥፋተኛ ሆነው በመገኘታቸው 13 ዓመት ጽኑ እስራት መቀጣታቸው የክልሉ መንግስት ኮሚኒኬሽን ቢሮ ያወጣው መረጃ አስረድቷል። ውሳኔው የተላለፈው ትናንት በዋለው የጋምቤላ ከተማ ከፍተኛ ፍርድ ቤት ችሎት ሲሆን፣ ችሎቱ ግለሰቡ ጥፋተኛ መሆኑን ሙሉ ለሙሉ ስለማመኑ መረጃው ጠቁሟል። በሂደቱም አቃቢ ህግ ጉዳዩን ወደ ጋምቤላ ከተማ ከፍተኛ ፍርድ ቤት በማቅረብ አጥፊውን በህግ እንዲጠየቅ የማድረግ ስራ ተሰርቷል ተብሏል። በዚህም ንጉሴ ገቢሳ ዋር በጋምቤላ ከተማ 03 ቀበሌ የ6 ዓመት ህፃንን አስገድዶ በመድፈር የ13 ዓመት ጽኑ እስራት እንዲቀጣ ተወስኗል ነው የተባለው። በተያያዘም የሴቶችና ህጻናትን ጥቃት ለመከላከል የክልሉ ፍትህ ቢሮ ከተለያዩ አጋር ድርጅቶች ጋር በመሆን እየሰራ ይገኛል ተብሏል። በመጨረሻም መሰል የወንጀል ድርጊቶች ሲፈጸሙ ህብረተሰቡ ለፖሊስ ጥቆማ በመስጠት እንዲተባበር ጥሪ መቅረቡን አሻም የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ካወጣው መረጃ መመልከት ትችላለች። ተመልካቾቻችን የዛሬ ዕለተ ረቡዕ ሰኔ 4 ቀን 2017 ዓ ም ያዝንላችሁ የአሻም ሰባት ዜናዎቻችን በዚህ ተቋጭተዋል። እኔ የዕለቱ ተረኛ ሳላፊ መሀመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ተመልካቾቻችን ከዚህ ቀደም ያመለጧችሁ ወቅታዊ ፕሮግራሞቻችን እንዲሁም ደግሞ ዜናዎቻችን በሁሉም የማኅበራዊ ትስስር ገጾቻችን ማለትም በቴሌግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ ቻናሎቻችን መከታተል እንደምትችሉ በዚሁ አጋጣሚ ለመጠቆም እንወዳለን። አሻም ለሁላችን!